ምን ሆነሻል? አጎመረሽ ተቀመጠሽ በጠዋቱ፣ እንዴው ወሮ ይቅር፣ ወይኔ ይቅር ይበልሽ። ምን እንደዚህ ተማጎመረ? ብድግ ብለሽ የሚሰራራውን ሰርተሽ ምን አለ የሚበላ ተቀቢ፣ ፊትሽን ከመረሽ እኔን ጨመረሽ። እዚህ የሚበላ የሚጠጣም የለም ዋ እዚያ ከምትውልበት ከምታርበት ብላ እንጂ ኦሮ ትጠቅም። ምነው በጠዋቱ ተላይ ተላይ ያናገረሽ ከምታርበት ከምትውልበት ብላ እንጂ ማለት ምን ማለት ነው ደግሞ። እኔ ሞኝቱ ገቢያ እያልክ ስትሄድ እውነት አመኘህ ገቢያ አውለህ ነው ምትመጣ እያልሁ እጅር እየተወዘለፍ እዚያ ሻይ ቤት ቀምጣ አብጅተህ ትደራሞልልኛለህ። ምን እየነምስ ነኝ አረኔ ነኝ ኦራ ኦራ ታይስ ብለሽ ንጋታ ስቂ ው ነገር እንደው ደግሞ እንደው ነው መተው የነገረሽ፣ እንደዚህ ብሎ አይ ያረከውን ነው እንጂ አላረከውን አልተናገረም። የተናገረው ሰውዬማ እንደሆነ ምን ቸገረው? ባንቺ እና እኔ የትዳር መሀል እንደው ጣልቃ እየገባ ወሬ እያመጣ የሚናገርታለህ እሱን አትውደጁ እየጎዳሽ ነው እንጂ

ዛሬ ስራ እዚህ ቤት እዚህ ቤት ቤት። ደህና ረፈዳችሁ። ደህና ደህና ረፈርሽ። አልጠገም ደህና ሰነበት። ወርቄ ደህና ነኝ። እንደው ደህና ሰነበች? ደህና ነኝ። ደህና ሰነበች? ደህና ናቸው። ደህና ናቸው። ኧረ አልቀመጥም፣ ስለ እህር ነው አልመጣም ኧረ አልመጣም። ሁለት ነው በደህና ነው። አልመጣም ኧረ እንዲያው ኧረ ወይ አትጠቀም። አሁንስ እንዲያው ልታስቄ ነው። እንደት ቤት ተደብቆ ብለሽ ነው የምታወቂው። የለም ኧረ ዝም ብዬሽ እቤቱን ተመጣሁ ብዙ ቀን ስለሆነ የሚፈቀደው ብዬሽ ነው። እኛስ እና ፍቃድ አለም ወደዚህ አልመጣም። ምነው ደህና አይደላችሁም? አይ እኛ ቤት ምን አንቺ ትንሽ እንዲያው ተጨቃጭቀን ነበረ። ማለዱ እንደወጣ ቀረበት። እንዲያው ምን ነገር ነው አሁን ተሆነስ። መጨቃጨቅ አልብሳችኋል። ምንድን ነው የምን የተፈተነ ነበረ አራዲያምን የኛ ቤት ምን አንቺ ቤት ለብሶ ጉዱ ብዙ ነው እና አልመጣም ነው የምትይ? ኧረ ካያ ተጠገብ እንደው አሁንስ ሌላ ሆንሽብኝ። አልመጣም እንደው ብቅ ብሎም አውቅ አሁን ተው ሆነ እንደው ሀሳብ ልብለሽ ነው ይመጣል እንጂ ቤት ወጥሶ ነው ፈ አረ ጠዋት ነው የወጣ ሶ ሰላም ሰነበትም እንደው ወጥቶ ነው ም አሁን በአንዱ ወይ እዚያ አንድ ሰው አግኝቶ ወጀጀው ጋር ይሆን ወይ የሆነ የሚሄድበት ምራት ይመጣል አሁን ምን አትጠገባለችበት ምን ሰላም አለ ብለሽ ነው? አስጠገብአስጠገብ ደግሞ ደህና ሰው አይደል። ኧረ ተኝማ እናቴዋ፣ ኧረ ተኝ አልቻልኩ። አሁንማ እኮ የተፈጠርኩበት ቀን የጠላሁት ነው። እየረገሙት ነው እንደሆነ ቁርስ አይቀምጥ ስለወጣ እንደው ልጠይቃት። ወርቄም አልመጣም። የመጣ የመጣ እንደው ደግሞ ያጣኛል

ምን ምን ምን ምን ውቅጡ ብቻ እንደው አሁን ለራሱ መሄድበት አልቆም። ዝም ብዬሽ ነው። አትጠገብ እንደዚህ እንደው ፈጥረህ ካልሆነ ደምሴ፣ አይ ሽብሬ፣ አይ ሽብሬ የቤት ንጉድ ማቆኝ ነኝ እና አትጠገብ እንደዚህ በወጣው በገባ ቁጥር እዚህ ላይ በኔ ላይ ወሽ የሚያገር መሳቂያ ታደረገኛለህ። ግሮ መልካም እዚያው ዋሳው ነበረች። አሁን ያን ባህሪዋ ከየት እንደምጣችሁ አላውቅልሽም። እንግዲህ እንደነገርኩሽ እንግዲህ ስገባ ስወጣ ኧረ ነገር በነገር በነገር በቃ አለቀ። እኔ እኮ ቁርስ ምሳ እራቴ ነገር ነው እና እንደው ግን አንተ ያረከው ነገር የለ እንዴ? አፈሩ ልሙትልሽ እያወቅሽኝ እንዴ? አይታህ እንዳይሆን ደምስ የተሰስተህ ነው የሚሆን አንተ ኧረ ተኝማ አይኛ ለመረተኝ። ምንም አይደምስ የመች ለዚህ አልተፈጠረም ትእያህርህ ነው። እኔ ምናውቃለው። ዝም ብዬሽ ነው የምጓዝ። እንዲሁ ከቤት በነገር ስትለክሽኝ ወጥቼ መጣሁ። በል እንግዲያማ አንድ ቤት ቁርስ በልተህ ታልፋለህ ይሻላል ብለሽ ይሻላል። እና የት እየሄድሽ ነበረ? እኔማ ኧረ በዚህ ዝም ብዬሽ ከእነ ወርቄ ቤት ልሄድ ብዬሽ ተመልሼ እንቶሆነ መራረጎች ይልመጡት ደግሞ እነዚህ ለቆ ዝም ብሎ አሁን ቀበሮ የበላበት እሰ አይበላቸው ማለት ልጁ በዛ ነው የሚሆነው። እንግዲህ አስበህ ወደ እናንተ ቤት እጅ ልቆይ እንጂ ምን አለኝ እንግዲህ። ጠጣ ደምሴ እሺ። አረ፣ እየጠጣው ነው ሽብሬ። እዚህ ፈቶ ሽሮ እያረኩ አይደል ጠጣ፣ አለ። አረ አንቺም ስራ አልጨረሽም መሰል፣ በዛው ቀረሽ ሳታጫውችኝ። አሁን እየጨረስኩ ነው፣ ልመጣ ነው። እኔማ ምን አባቴ ይሆናለሁ ብለሽ ነው እንዲሁ ሀሳብ ትንሽ ገባኝ ገባኝ እንደው አስቀየመችኝ። ሙጭ ኧረ አታስብ ተወው፣ ለምን አባቱ ለምን አታስተው ለምን እንጂ አስቀየመችኝ። እንደው አርጌው ቃጥቾ ማለቆን እንደው አፈር ልሁን። ኧረ በስመ አብ ቅዱስ አለው አምላክ። ኧረ ወርቄም እኔም ሆነን እንነግራታለን ትስተካከላለች። አንተም አታስብ። እስኪ በእናንተ ያምራል። እውነት ለመናገር የሴት ወጉ በሴት ያምራል። እንዴ ሰውዬ ምን አደረገሽ? እንደው ምን አጠፋ እብለሽ እንዲሁ ተሰባስባችሁ ላችሁ አንድ ነገር በሏት። በል እንላታለን እና አንተም አታስብ። ደምስ አራ እኔ እንዴት አላስብ? እንደዚህ አማረ ጠላ እንኳን አርሳለሁ ዋ ተሰው በላይ ነኝ። እርሻ ቁፋሮ ተሰው በላይ ነኝ። አመርታለሁ አንድ ቀን እንኳን አማረ ጠላ ሳልጠጣ እኮ ነው ይመርኩ። አይ አራ ጠላስ ሸጋ ነበረ። አልማጠን እያላችሁ ነው እንጂ አይ ምን አልቻልኩም ሚያ ምን አይነት ጠባይ እንዳመጣች አላውቅም። ብቻ ተይው እንደው እኔ እና ወደዚህ እንጫወት እንጂ አልጨረሽም? ስራ ኧረ አሁን ትጨርሻለሁ። ቁጭ በጣጣ ለጣምረንጂ ኧረ ኧረ ኧረ ኧረ ኧረ ኧረ ኧረ አንቺ ጥሩ ሰው ነሽ። ሁለቴን ነው የምናገር እና እንዲው አንድ ነገር ብሏት። እኔ እኔ እንዲው ብን ገዳም ነው የምገባ። አንድ ነገር ይበሉ።

እና በራም ይነግሯታል። ደህና ትሆናለች። አንተ አታስብ። ዝም ብለህ አልኳ ለትነው እንዲ ዝም ብዬሽ ሳስበው እንዲ አፈር ልሆን እንዲ አንተ ደርበብኛል ወሽመብኛል ስትል